እየበላ ነው። አሰላሙ አለይኩም ወራህመቱላሂ በረካቱ የያዩ ቤተሰቦች እንዲሁም ክርስቲያን ወገኖች፣ ሰላም ሰላም ብያለሁ። እንዲህ ናችሁ? እኛ አለን። አልሐምዱሊላ ተፈደሉ። አህለን ወሰህለን። እንብላ። በዚህ በኑሮ ውድነት በዚህ ሰው በሚያቃጥልበት ጊዜ ይችን ቃሪ አንስቶ

ሺህ ጊዜ ቢሰማ መቼም አይጠገብ እኔነቴን ትርጉም የእኔ ጎን የምርቅ ገና ፊቴን አይተህ የልቤን የምታውቅ ሁሌም ትኖራለህ ልክ መቼ ተገኝቶ የሚገልጽህ ቃላት አንድም የለ ከቶ ብርታት ሁነሀይኝ በውበት ፍቅርህ ዳኛ አንተን ነው የማስብ የትም ቦታ ሆኜ አንድ በቴ ዝም ቢል አፌን ባይናገር የልቤ ግን አለህ ቃላት በላይ ፍቅር እስካለሁ በምድር በሌላው ባቼ በልቤ ግን አለህ ከቃላት በላይ ፍቅር። እስኪ አለሁ በምድር በሌላው ማችን አረጠፋኝ ለዚች ለዚች እንጀራ ነው እንግዲህ፣ የምንገጥምላ አካባቢ የምንገጥምላትን ነገር እናመጣለን። አሁን ግጥሙ እየተገጠመ ነው። ነግሰህ ትኖራለህ ሁሌ ማን ያለም በሄድክበት ቦታ ሁሌ አፈቅሃለሁ አድሜ ልኬን ሙሉ በእምነት በስስት እንዳቸው ሳይጎድሉ አጣፍቀሃለሁ። አንም እንግዲህ እስካሁን ስትገጠም የነበረው ግጥም እችን ለዚሽ ነው የምናፈቅራትም የምንወዳትም ያዘች ናት እንግዲህ ለዚሽ ብለን ነው ቁም ስቅላችን የጠፋው። የኔ ፍቅር የኔ ውድ ሁሌም አፈቅራለሁ ሁሌም ወድሃለሁ። በወሯ መተስ ከምትመጣ ተናፍቀኛለህ አመት ሺህ አመት ኑርልኝ፣ አትለይ ከጎኔ ሁሌ አብሬህ ትኖራለሁ። ሁሌ አነቅሳለሁ አንተን ስጠብቅ ናፍቆት ተደርቦ አልነግርህም። ናፍቆት ተደርቦ አይኔም ቢያብ ያቀርበው ፍቅሬንም በቃላት መቼም አልነግርህም። ፍቃድ ቢያወጣ ልብ የአንተን መውደዱን በአይኖች ሳይህ ውስጤ መሸበሩን በቀልድ አሳልፌ ደብቃለሁ።

ከረሳሁት መጣ የደረቀን ተስፋ እንደ አዲስ አልሜ ከብዙ ፈተና በፈጣሪ እርዳታ በፍቃዱ ቁሜ ያለፈውን ሰርዤ ዛሬን ሳጸድቅ! የትዝታን ቁስል አክሜ ሳደርቅ ሐዘኔን ሸፍኜ ደስታዬን ሳነግስ ያጣሁትን እኔን ታግዬ ስመልስ ያጣሁትን እኔን ታግዬ ስመልስ ከሀሳብ ርቄ ነጻ ሁኜ ስስቅ አዲሱ ጎጆዬን በተስፋ ብርሃን ሳሞቅ ከረሳሁት መጣ ይቅርታ ሊጠይቅ ከረሳሁት መጣ ይቅርታ ሊጠይቅ ግን ግን ግን አይሆንም ሊሆንም አይችልም። አላወዶች ይህን ይመስል ነበር። እየበላን እንብላ እንላለን ማለት ነው። ቃሪያ በብር ውስጥ የእኛ ፋሽን ነው እንደዚህ የሚመጣ ቃሪያ በብር ውስጥ

እች ደግሞ ዝም ብሎ ነው የሚያዝጉኝ። እች ደግሞ ብሉ ስላቸው አልበላም ይላሉኝ። እዚህ ሁለት አሉ እምቢ የሚሉኝ ማለት ነው። እችይ ከፍ አድርገው እንጂ ካሜራው። እች ደግሞ የማናት ይቀመጥ ተላን መጣ ይሄ እስከ አምስት ድረስ ሁለት ሺህ ስድስት ነው የሚያልቀው። ማሬ ዘጠነኛው ወር አሁን እኮ ሁለት ሺህ አምስት ነን። ይቀመጥ ኧረ ሁለት ሺህ ስድስት የዛሬ አመን ነው የሚያልቀው።